ያንቺ በመፍራትና በመደንገጥ እኔ እቃ ማለቅ አለበት እንዴ? አይ ኒኮ አትመልሽልኝ፣ ሰማሽ። በአይነ ቁራኛ ነው መከታተልሽ። እሱም እኮ የእሳት ልጅ አመድ ሆነና ነው እንጂ ማናጢ። እቺ ያለች ገና ብዙ ነገር ይፈጠራል። ለምን ከስራ እንደተባረርክ ነው ደርሽበት አለ ማ ማ ነው ልንደስ ማንስ ሲበ በዚህ ባላገር ምክንያት ግን እንደተባረርክ ሰምቻለሁ። ከማ ይጋ እንዴት ናችሁ? ደህና ነን እናተ። በጣም ይወደዋል እንዴ ሚናገሩ ይጠርተው የሚሰሩ ለንተ በጣም ስለሚያስቡ ነው። በቃ ይፈትሹኝና እንሄዳለሁ። እሰይ፣ እሰይ፣ እሰይ! ሂጂ። አንቺ እኔ ያልኩሽ ለማድረግ ነው አይደለ? በጣም ይቅርታ፣ የእውነት አይጥ እኮ በጣም ስለምፈራ ነው። እና እኔ አንቺ አይጥ ምን አገባኝ እንዴ? ያንቺ በመፍራትና በመደንገጥ የኔ እቃ ማለቅ አለበት እንዴ? አይ ኒኮ አትመልሽልኝ። እኔ በአንቺ ደም ብዛትና ግፊት መያዝ አለብኝ። ንገርኝ እስኪ። እንደውም እኔ እሱ እስከሚመጣም አልጠብቅም። ነይ ነይ ነይ። እንዴ ምን ሆናችሁን? ጥጫች ኮዘር ሰሚሰሙ ምን ያያየ አይደል እንዴ? ምኑ ትጠይቀኛል እንዴ? የአክስቴ ግፍት አንድ የቀረ ነገር ቢኖር ይሄ ነበር። ጨረሰችው በቃ። ይዟችሁ የተጎዳ ሰው የለማ። አይ እንዴ ልትተዛዘኑብኝ ነው እንዴ አይ በቃ ተረጋጊ ሽሽ ማሚ በቃ ደህና ዋል ልወጣ ነው ልብስክ አስታኪልኛ እኔ ላስተካክለው አዎ አስታኪልኝ ይሄ ነው የቀረው። ልጃቤል፣ የዚች ልጅ ነገር ምንም ሊገባኝ አልቻለም። ልታስረዳኝ ትችላለህ? አረ ማሚ ምንም አይደለም። እኔ ነው እንድትስተካክልኝ የነገርኳት። ሰማሽ፣ በዓይነ ቁራኛ ነው የምከታተልሽ። እሱም እኮ የእሳት ልጅ አመድ ሆነና ነው እንጂ እንዴት ነው? ተሳካ? እባክህ በመጨረሻ ማስጠንቀቂያ ያስገቡኛል ብያስብ ነበረ። እሱም ማሉ ነው እንዴ? ከዚህ በፊት ቀይ ካርድ ነበረብህ እንዴ? እንደዛ ነገር እና ምን አሰብክ? አላውቅም። እስኪ አንድ ሶስት ቦታ ለኩኝ አስገባለሁ፣ ያስገባለሁ ብያስብ ያለው፣ አይዞህ በቃ እንተጋገዛለን እና እንዴት ነው ቤት ሁሉ ሰላም? መቼስ እስካሁን አለን። ቆይ ግን ያውቃሉ እንዴ ስራ መባረር? አረ በጭራሽ ማሚ፣ ከሰማሽ በጣም የምታብደው። አዎ በቃ፣ አረጋግተህ ተነግራቸዋል መሩኛል ስራ እንጂ እያልኩ እየወጣሁ የሚሄድበት ሁሉ ነው የጠፋኝ። በቃ እኔ እፈልግልሃለሁ፣ ግን አንተ እስከዚያው ራስን አረጋጋ።

ዛሬ ሁዳለን ቤተክርስቲያን ልሳለን ብላኝ ሄዳ ነው። ሽሮ ፍትፍት ልስራ አለ። አያስፈልግም፣ ባይሆን የሚታግዝ ነገር ካለ ላገዝሽ። ምንም ችግር የለም ሁሉንም ራሴ ይሰራለሁ። አንቺ ካልሽ ምን ይደረጋል? ብታግዜ ደስ ይለኝ ነበር፣ ግን ሁሉንም ነገር ቀድሜ ይጨራርሻለሁ። አንቺ ግን በቃ በሞትም አትይኝም ማለት ነው። እንዴት? ምኑን ሀመመ? እንዲህ ተኝቼ የሚያኝ ሰው ጠፋ። እኔማ እኮ ያው ማታ ስለደከመ እንዳልበጠበጥ ብዬ ነው ይሁንልሽ። እና ከማየ ጋር እንዴት ናቸው? ደናነን። እናንተ በጣም ይወዷል። እንዲህ የሚናገሩኝ ጠርተውኝ ሳይሆን ያው ለአንተ በጣም ስለሚያስቡ ነው። አየሽ፣ የሚገርመኝ ባህሪሽ ነው። ሰውን የምትደረጅበት መንገድ በጣም ይለያል። እየቀለርኩ መስሎ ነው? አረ፣ እንደዛ ማለት አይደለም። ሀሳብሽን አደንቃለሁ ለማለት ፈልጌ ነው። እኔ የምልሽ ቤተሰብ ጋር ስትደውያለሽ? አዎ ደና ናቸው ግን ትንሽ አባቴን አሞታል ምን ሆነ ብዬ ማልጠየኳቸው ምናቸው አሟቸው አላቅም ሆስፒታል ሄድ ሲባልም እምቢ ይላል ለምን አባቴ የባህል ህክምና ነው የለመደው ሆስፒታል ሄድ ሲባል እምቢ ይላል የባህል ህክምናውን የሚሰጠው ሰውዬ ደግሞ አካባቢ ቀይሯል ስለዚህ በቃ የእሱን አካባቢ ፈልጌ ነው የምሄደው እያለ ነው እና አንቺ ዝም አልሽ ምን ማድረግ እችላለሁ በቃ እዚህ መቶ እንዲታከም አድርጊያ እዚህ አዎ እዚህ ምን ችግር አለው አይ አንተ በጣም ደግ ልብን ያለህ፣ ግን እኔ እሺ ብልህ እንኳን አባቴ የሚስማማ አይመስለኝም። እኔ እንናገራቸዋለሁ ሞይመታች መስ ወይ ዛሬ ቆይ፣ ግን አንተ ወደ ቤት አትሄድም እንዴ? ለዞም ሁለት ሴት አስቀምጠን ደግሞ ብቻ አንጠለ የውጭ ምግብ ለመርካ አይደል? አረ ምን ለምዳለሁ በእናት አንድ ዜቱና ብዙ ስንል አንድ ጸጉር ዛሬ ፀጉር ጸጉር ይለያል። ጉንጉን ሹርባ ነበር የሰሩት አራት አካብድ በእናት አረ በእናት ምን አካብዳለሁ ለራሴ የተጋድሞ ሰው እንዴት እንዳረግኝ በዛ ላይ እርቦኝ ነበር በጣም ይበል። የሴቶች ጦር ከዛ በሉ እኮ መቶ መንቢሌን ጥሩ ነው ጸጉር የሌል ነው እናመጣለን። አ አረ አንተ ልጅ አረ በእናት ዛሬ በሳቅ ልገለኝ ነው እንዲያቀድክም እና ሴቶቹን ሊመልጧቸው ነው። መቼስ ሙሉ ወይተሩና ወጥ ሰሪ ወንድ አይሆን እና ስለዚህ የቤቱ መለያ ስሙም ራሱ ይቀየራል። ኧረ በእናትህ ግዢ እሺ ነው ያደረገኝ። ሁለተኛ እዛ ቤት እግሬ ነው ያለ ማለት ነው። እዚህ የዛሬን ጽጉርማ ቆርጠው ነው እንደዚህማ አይደለም። ምናልባት ግን በመሃላችሁ ግጭት ተፈጥሮ እና ታዲያ የበቀልጥ የበቀል ጥም መቆረጫቸው ነኝ። ይበልህ ጠብቀኝ እያልኩ ትውጫው አበዛችሁ መሰለኝ አንገበገበ ታውቃለህ። እሷ በጣም ልዩ ሰው ሴት ያው ሴት ነች።

እንዲህ አንተ፣ ምን እዚያ ትመጠምጣለህ ሴት ሴት ይመስል? ከመጣ ጀምሮ ቤት አስቀምጭ ያስደነቅሻል። አረ በፍጹም ደግሞ ማሚ እንዳትቀየመትሽ ምንም ክፋት እኮ የለባትም። ዝም ብላ ማውራት ስለምትወድ ነው። ደግሞ ለትናንቱ ይቅርታ። አታስብ፣ እኔ እኮ ምንም አልሆንኩም። ነው ግን አንተ፣ ምንም ነገር አልተፈጠረም። አዎ ምንም አላረክም። ግን አንተ ምን ሆነ ነው? እኔ እንኳን ከስራ ተባረርኩ። በዛ ላይ ሌላ ቦታ ወደ ቅላስ ገባ ስል አልቀበልም። ለምንድን ነው የተባረርከው? እሱ ብዙ ነው ታሪኩ፣ ሌላ ቀን እነግርሻለሁ። ዛሬ ራሱ ማስታወቂያዎችን እየፈዳለኩ ነው። እሺ በቃ ምን ነው ማን የደወለው ውጭ ስልክ ነው እናት ታነሳውም አይ እንዴ በቃ በኋላ እደውላለሁ እኔ ምልህ፣ ልጄን አደራ ብዬ በሰጠህ ጭራሽ አስክረት ትልክልኛለህ? አሪያ ቤል ናት። በቃ ጥሩ ሙላይ ስላልነበረን ለመርሳት ትንሽ ነው ቀመስ ያደረገው ነው። አይ ታወኝ፣ እስኪ እኔን እንዲጠላ ምን እንዳደረገችው አላውቅም። አለች እንዲህ እስከው አለች። የት ትሄዳለች? እዚህ ውሹሩ እያለ አስቀምጧታል። እኔማ ስራውን በእሷ ምክንያት አቶ ዝም የሚምላት አልመሰለኝም ነበር። እንዴት ባጠፋችሁ ፋይል ምክንያት ነ? እድል ተሰጥቷት ማድረስ አልቻለችም። በቃ እንዴ፣ ከስራ ተባሮ አለ። ለዛ ነው እንዲ ልጅ እንዲ ጥንብር ብሎ ዞሮ ከስራ ተባሮ ነው ሰክሮ የገባው። ወይኔ ል ወይኔ ል ወይኔ ልጅ እኔ ነገራችሁ መስሎኝ እኮ ነው። እንደው ያቤልናት ስለፈጠራችሁ ብላችሁ ምንም እንዳይሉት እንዴት አልልም። አንተስ ጓደኛው አይደለም አትመክረውም? ጋር እንዳያቆራረጥ ወይኔ፣ ወይ አስቀማጠረኝ፣ ምን አስቀባጠረኝ። እንደው ልጅ የት ገባ ይሆን? ምን ውስጥ ገባ ይሆን? ደግሞ አሁን የሚዛት መጣ እንዴ? ደሞ ሽ ምትነገረ ማ እቺ እያለች ገና ብዙ ነገር ይፈጠራል። ለምን ከስራ እንደተባረርክ እኔ ደርሼበታለሁ። እኔ ማን ያለ እንደሱ ማንስ ይበል። በዚህ ባለ አገር ምክንያት ግን እንደተባረርክ ሰምቻለሁ። ማሚ እንደሱ አይደለም፣ ተረጋጊና ኔ ላስረዳሽ። ምኑን ምኑን ታስረዳኛለህ? ኔ ልጅ እንዲህ ራስን እስክትጥል ከስራ እስክትባረር ምኑን ታስረዳኛለ? ይህ ምንም ከእሷ ጋር የሚያገናኘው ነገር የለም። እኔ በራሴ በሌላ ኪዝ ነው የወጣሁት። ቶ ልጅ ቆይ ያደረገችህን ይህን መቼ አጣሁት? አውቃ ያደረገችው ምንም ነገር የለም። በቃ ሁሉ ነገር አጋጣሚ ነው። ለምን አትቀርብህም? ማሚ እኔ ምናምን የተቀመጠች ነፍስ በዚህ ሰዓት ወዴት ትሄዳለች? ለምን እኔ የምልክን አሰማኝም። ሰራተኛ ከፈለግ፣ ሞግሲት ከፈለግ እኔ ላምጣል። አረ ማሚ ምን እያልሽ እኔ እኮ ጻድቅ ልጅ አይደለሁም። እና ምንድን ነው የምትፈልገው? ፍጭ አቤ አቤል! አንተ አቤል! ጭራሽ እንደ ህፃን ልጅ ገትሮኝ ሄደ። ወይኔ ልጄ! አየሽ፣ ይሄ ሁሉም የሚሆነው በአንቺ የተነሳ ነው። አየሽ አይደለ፣ ልጄ እንደዚህ አልነበረ። ልጄ እንደዚህ ብሎኝ አያውቅም። ልጄ እንደዚህ ሆኖ አያውቅም። ወይኔ ልጄ ልጄ! የሚሆነ ነገር እገርሸዋል። መጨረሻ እንደዚህ ሆነ። አ ለምን ለማየህ ግን ነገርክብኝ። ታውቃለህ አይደለ፣ እኔ ውሸት እንደማልወድ ቢሆንም ለአንተ ካልሆነ ለማን እነግርሀለሁ? ማን አለኝ? አለ አንተ ሲከፋኝ ሁር ሽበሰኝ ለአንተ ካልሆነ ለማን

ምን ውስጥ ገባ ይሆን ልጄ የት ይሆን ያለው? እንደው ምን ውስጥ ገብታ ይሆን ይልሽ ልጅ አንድ ነገር ቢሆን አንቺ ባመጣሹ ይሄ ሁሉ መዘዝ አንቺ ባመጣሹ አልተውሽም እንደው ልጅ በሰላም ብቻ ይምጣልኝ ዛሬ የዛሬ ብቻ በሰላም ይምጣልኝ የዛሬ ብቻ በሰላም ይምጣልኝ ወይኔ ወይኔ አይ መድሃኒዓለም እንደምን አድርጌ ነው አይ መድሃኒዓለም እንደምን ነው

ይሄ ነው እንግዲህ፣ አንቺ ውጤት አንቺ ዝቤ ከገባሽ ጊዜ ጀምሮ እኔ ምንም ሰላም አጥቻለሁ። አሁን ደግሞ በልጄ መጣሽ። ዞር ቤት ያልሽ ዞር ከመ በጣም ይቅርታ። ምን ላድርግ? የኮተትሽ ከዚህ በኋላ በእኔ ምክንያት አንድን ቤተሰብ እንዲረበሽ አልፈልግም። እና ምን ይሆን፣ በቃ ይፈትሽኝና እንሄዳለሁ። እሰይ እሰይ፣ ሂጂ። እኔ ምንም መፈተሽ አልፈልግም። የፈለግሽን ሁሉ ሰብስቤና ያለሽን ሁሉ ይዘሽ ሂጂ። እንኳን ካንቺ መጣ ሂጂ። እሰይ! አይ እኔ ምንም ነገር አልፈልግም። እርሶ እዩት እና እኔ እሄዳለሁ። አይ ችግር የለም። ሐሳብሽን ሳትቀይሪ ቀይሪ ቶሎ ብለሽ ሂጂ የኔ ልጅ፣ ምንም ችግር የለም። ሂጂ፣ መንገዱን ጨርቅ አድርግልሽ። እሰይ! ተገለ። እንደ ልቤ ልጄን አስታምማለሁ። ሂጂ፣ ጥርግበኝ እንደውም ልጄን አፍቆኝ ነበር። አላስነካ ብላኝ ልጄን መውጥጥ አይዛብኝ፣ ትሁቴ። ማሚ ምን ነው ይሄ ልጅ? ምን ነው እኔ ልቃጠል! እኔ እናት ቅጥል ልበል እኔ እኔ ልቃጠል! እንደው ልጅዬ ወይዬ እኔ እኔ ልቃጠል! ውሃ ላምጣለሁ፣ የምጠጣው ውሃ ላምጣለሁ። እና ቱቲ ቱቲ ጥሪልኝ። አይ ቆይ፣ እኔ አመጣለሁ። አይ ቱቲ ጥሪልኝ። ቱቲ የለችም ልጅዬ፣ እኔ አመጣልሃለሁ የእኔ ልጅ